ሆዶ ባሄድኩኝ፣ እዛም አልተመቸኝም። አንድ አመት ስፖንሰሮቼ የወሰዱኝ ሰዎች ጋር አንድ አመት ቆየሁኝ፣ ና የሰፈሬ ልጆች አቶች ተራጆች ስለነበሩ አስጠፉኝ። ጠፋው ማለት ነው። ጠፍቼ ስሰራ ተያዝኩ። ስምንት ወር ምናምን ቢያንስ የሰራሁት ማለት ከጠፋው በኋላ። ስፖንሰሮች ቤት አንድ አመት ቆየሁ፣ ደሞዝም አልከፈሉኝም፣ ጥሩም ሰው አልነበሩም። ያሰቃዩኝም ምናምን ነበረ፣ ብቻ ታሪኩ ጥሩ አልነበረም። ከዛ ከስምንት ወር በኋላ ተከራይተ የምንኖርበት ቤት ተሰብሮ ተያዝኩ። ወደ ኢትዮጵያ ተመልሼ የመጣው አንድ ጓደኛ ነበረችኝ ጅማ እያለን። ያው ቀጥታ ወደ እዛ ነው የሄድኩት፣ ወደ ጅማ ማለት ነው። በዛ እሷ ጋ ሆንኩ። ኮንዴምኒየም ቤት ከስታልኝ ነበረ ጅማ ማለት ነው። ስምንት ወር ሰርቼ እሷን ፍራንክ ጨምራ ያን ያህል ውድ አልነበረም፣ ወደዛ ክፍለ ሀገርም ስለሆነ በሰላሳ አምስት ሺ ብር ነው ባለ አንድ መኝታ ኮንዲሚኒየም ቤት የገዛችልኝ። መቼ ነው የዛሬ አስራ አራት አስራ ሶስት አመት ገዝታልኝ ገዝታለኝ፣ ጠበቀችኝ። ብዙም በቃ ብቸኝነትም ስለሚሰማኝ ስለ ቤትም ብዙም ኖሮኝም ስለማያውቅ ምንም ግድ አልሰጠኝም። ቤት አለሽ ምናምን አለችኝ። አከራይታ በስድስት መቶ ብር የሶስት ወር ቤት ክራይ አስቀምጣ፣ ይሄ ነው ቤትሽ ምናምን አለችኝ። ስመጣ በስሙ አድርጋ ነ ጠበቀችኝ። ያው ጓደኛ የላት አለው እንጂ ያው መዋደድ ቋንቋ ነው። እኔ እንደ እናቴ ልጅ ነው ማያት እዚህ ጋር እህቴ ብል ስላልሆነች ይሄ ነገር እውነታው ደግሞ ሲወጣ እህቷ አይደለችም እንዳይባል ነው ጓደኛ ብዬ ነገርኩ ለብዙ ሰው። እህት ነው ተባብለን የምናወራው እኔ እና እሷ። እሷም አደጎ ነው ያደገችው ሰው በቤተሰቡ እየተከዳ እያዘን እያለቀሰ ባየንበት ሰዓት ጓደኛ ሆና ግን ለጓደኛዋ በይህን ያክል በታማኝነት ከራሷን ብር ጨምራ ቤት ገዝታ የቅርስ ባለቤት አድርጋ የጠበቀች ጓደኛ። እንደዚህ አይነት ሰው ነው ሚዲያ ላይ መውጣት ያለበት፣ ለሌላው የሚያስተምረው እንደዚህ አይነት ሰው ነው። ጋይስ ወላይ ነው የምላችሁ። ከዛ ሰው ደግሞ ይነሳና አታገቢም፣ አቶልጅም በነገር ላይ እሱ ነገር ቢቀር ደስ ይለኛል። ኢትዮጵያ ውስጥ እሱ ነገር በጣም መቅረት ያለበት ነገር፣ ትልቅ ትልቅ ነጥብ ቢደረግበት ደስ ይለኛል። አይባልም በቃ እግዚአብሔር ባለው ጊዜ ነው የሚሆነው። ሴቶች አላስፈላጊ ቦታ እየወደቅን ነው። የማይሆን ቦታ እየተገኘን ነው። ለልጆቻችን አባት እየመረጥን አይደለም። እየተጎዳን ነው። እኛ ብቻ አይደለንም። እኔ ሳንዴ ወጠዋለሁ። ትልቅ ነኝ። ልጆች ከዛ በቃ የቀረሽ ሮማን፣ አሁን ልጅ መውለድ ነው። ውለጂ። አግቢ አግቢ ነው መጀመሪያ፣ አግቢ አግቢ አግቢ ሳላገባ ስቀር በቃ እድሜሽ ሂዷላ አሁን የራስሽ ነገር አለሽ ውለጂ። ከዛ ትጨነቃለ። ሰው ስትወጣም ስትገባም እንደሱ አይነት ቃላቶችን ሲጠቀሙ ይረብሻል። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ ሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ ሁላችሁንም ዛሬ በሌላ ቪዲዮ ተመልሻለሁ። ላይክ ሸር እያደረጋችሁ ቤተሰብ የሆናችሁ እንደተለመደው መቀላቀል እንዳትረሱ ማለት ነው። ውድ ቤተሰቦቼ መጥፎ ነገር ያደረጉ ሰዎችን ስናወግዝ አውግዘን ማለፍ ብቻ ሳይሆን ጥሩ የሚያደረጉ ሰዎችን ስናይ ደግሞ ማወደስ አለብን ብዬ አምናለሁ። እውነት ለመናገር ማለት ነው ጋይስ። ከዛ የተነሳ እንግዲህ አንድ ታሪክ ይዤላችሁ መጥቻለሁ። ምናልባት በሶሻል ሚዲያ ላይ ሲዘዋወር አይታችሁት ይሆናል። ያላያችሁትን ካላችሁ ጫረ በያረኩ እያሳይኋችሁ አብረን ቆይታ እናደርጋለን። በትላንት ነው ቪዲዮ ላይ እንግዲህ ብዙ ሰው አይታችሁታል። ኮሜንት ላይ አድራሻውን ትክክለኛ አድራሻውን ካላችሁ ስጡን፣ እንርዳው፣ ይረዳ ምናምን የምትሏላችሁ ትክክለኛ አካውንቱን ሲያሰራጩ የምለቅላችሁ ይሆናል ወይ ኮሚኒቲ ላይ ፖስትላችኋለሁ። በዚህ አካውንት ይረዳ ብለው ሲለቁት እኔ እንዳገኘሁት ለእናንተ ላችኋለሁ ማለት ነው። እውነት ለመናገር ብዙዎቻቸው አዝናቸዋል። እውነት ነው ያሳዝናል። በገዛ ቤተሰብ መከዳት ማለት በጣም ነው የሚያሳዝነው ጋይስ። እና ዛሬ እንግዲህ እጀላቸው የመጣሁት ባለ ታሪክ እና ውድ ቤተሰቦቼ እንግዲህ መግቢያ ላይ እንደሰማችሁት የሰውን አፈርቼ የማህበረሰቡን አፈርቼ የማይሆን ቦታ ላይ ወደቁ። ጥሩ ባል ለመምረጥ በቃ አንድ ሰው ፈጣሪ የጻፈለትን ነው የሚኖረው ማለት ነው። እኔ የሚገርመኝ በሁሉም በሁሉም ማህበረሰብ በሁሉም በኩል የተለመደ ነው ይሄ ነገር። አታገቢም እንዲሁ እንደዚሁ ልቀሪ ነው ሳቶ ልጂ። ይሄ ነገር እውነቷ ነው፣ ወላይ ሁሉም ጋር የተለመደ ነገር ነው። እና በዛ በዛ ተገፋፍቶ በዛ በዛ እየተገፋፉ ያልሆነ ቦታ ላይ ይወደቃል ይሄ ነገር መቅረት ያለበት ያለችው ነገር በጣም ትክክል። አንዳንዴ ከቤተሰብ በላይ ሆኖ የምታገኙት ሰው አለ አጋጥሟችሁ ያውቅም የሆነ በቃ ጓደኛ ሆኖ ግን ለእናንተ ከቤተሰብ በላይ ሆኖ ያገኛችሁት ሰው አጋጥሟችሁ ያውቃሉ እስኪ ኮሜንት ላይ አስቀምጡልኝ ማለት ይቺ ሴት እንግዲህ ምንድነው ያልቻለችው ሀገር ቤት ላይ ስትኖር እናቷን ብቻ ነበር የምታውቀው ከእናቷ ጋር ብቻ ነበር የምትኖረው ሌላ ቤተሰብ ምናምን አታውቅም እና ጅማ ሲኖሩ ከአዲስ አበባ ወደ ጅማ ሄደው ሲኖሩ ጅማ ላይ እናቷ እንዳጋጣሚ በመኪና አደጋ ትሞታለች ማለት ነው። ከዛ በኋላ ያው የምታውቀው ቤተሰብ ስለሌላት ምናደረገች አደረገች አማራጯን ስደት ወደ ዱባይ ትሄዳለች በኮንትራት ማለት ነው። ኮንትራት ዱባይ ከሄደች በኋላ ያጋጠማት ቤት ደግሞ ጥሩ ቤት አልነበረም። ደሞዝ አይከፍሉም፣ በጣም የሚያስጨንቁ ሰዎች ቤት ነበር የገጠማት እንደተናገረችው ከሆነ አንድ አመት ሙሉ ስትቆይ ያው ደሞዝ ምናምን እንደማይሰጡ እዛ ቤት አንድ አመት ስትቆይ በጣም አስቸጋሪ ቤት እንደነበረ ከዛም ከአንድ አመት በኋላ እንድጠፋ በጓደኞቿ ምናምን ጓደኞቿ ምናምን እንድትጠፋ ያደርጓታል ማለት ነው። ከኮንትራት ቤት ጠፍታ ውጭ ላይ ስምንት ወር ሰርታ ሰርታ ስምንት ወር የሰራችበትን ብር ወዴት ትልካለች? ኢትዮጵያ ላይ ጅማ ላይ ጓደኛ ነበረቻት። ዘመድ ምናምን አይደለም ጓደኛ ማለት ነው። ለዛች ለጓደኛዋ ብሯን ትልክላታለች። ያቺ ጓደኛዋ ምን ታደርጋለች? ያቺ ጓደኛዋ ቤት ገዝታ ኮንዶሚኒየም ቤት ገዝታ በ ሰላሳ አምስት ሺ ብር ቤት ገዝታ ከራሷም ጨምራ የላከችላትንም ብር አድርጋ ከራሷም ጨምራ ቤት ገዝታ ተጠብቃታለች ማለት ነው። ትልቁ ነጥብ ይሄ ነው። እውነት ለመናገር የሆነ በቃ ከቤተሰብ በላይ መወለድ ቋንቋ ነው የሚያስብላችሁ ሰው ገጥማችሁ አያውቅም? የሆነ በቃ ሳትወለዱት ምናምን በቃ የማትጠብቁት ሰው በቃ ለናንተ ትልቅ ቦታ ሰጥቶ ለናንተ ሲጨነቅላችሁ የሆነ ነገር በቃ አሁን እቺ ሴት ሆን ንብረት እኔ በቃ ድንግጥ ነው ያልኩት። ማሻላ ተባረከላ ነው ያልኩት። ወላሂ ማለት እንዴት ቤት ገዝታ ጠበቀች። ስምንት ወር በሰራሁት ብር ከራሷም ጨምራ ስትል ማለት ነው። ታዲያ እንደነዚህ አይነት ሰዎችን ማድነቅ ያንስባቸዋል። እኔ ወላሂን የምላችሁ እዚሁ እሷ ቀረበችበት ሚዲያ ላይ ያችኛዋ ሴት ብትቀርብ ብዬ እመኛለሁ። በቀርባ ለሌሎች ብታስተምርልን እንደዚህ አይነቱ መልካም ነገር ሰው በቤተሰቡ እየተከዳ እያዘነ እያለቀሰ ባየንበት ሰዓት ጓደኛ ሆና ግን ለጓደኛዋ በይሄን ያክል በታማኝነት ከራሷን ብር ጨምራ ቤት ገዝታ የቅርስ ባለቤት አድርጋ የጠበቀች ጓደኛ እንደዚህ አይነት ሰው ነው ሚዲያ ላይ መውጣት ያለበት። ለሌላው የሚያስተምረው እንደዚህ አይነት ሰው ነው። ጋይስ፣ ወላይ ነው የምላችሁ። ትደነቅ ሴት ናት። በቃ እኔ እችን ሴት ነው በቃ ሚዲያ ላይ ቢያቀርቧት የምለው። እስኪ ሚዲያ ላይ ትቅረብ የምትሉ ላይክ እያደረጋቸው ኮሜንት ላይ አስቀምጡ ማለት ነው ሀሳባችሁን አሁን ሚዲያ ላይ ወጣ ብለው በሆነ ባልሆነ ነገር ፈመስ ሲሉ ኢንተርቪው ያደርጓቸዋል ምንም የማያስተምር ነገር ማለት ነው ግን ለኛ ኢንተርቪው ቢደረጉ የሚጠቅሙን ለማህበረሰቡ የሚጠቅሙት እንደዚህ አይነት ሴቶች ናቸው ልክ ለጓደኛዋ የላከችውንም ብር አድርጋ የራሷንም ጨምራ ቤት ገዝታ የቤት ባለቤት አድርጋ የጠበቀቻትን ጓደኛዋ ይችን ሴት በቃ ይችናት ሚዲያ ላይ ቀርባ መናገር ያለባት ለማህበረሰቡ የሚጠቅሙት እንደዚህ አይነት ሰዎች ናቸው። ወላይን እምላችሁ እኔ ምክንያቱም ምናልባት በምን ተነሳሽነት ማለት በቃ በእሷ ንግግር፣ በእንደዚህ አይነት ሰዎች ሀሳብ፣ በእንደዚህ አይነት ሰዎች ደግነት ሌላውም ተነሳስቶ ጥሩ ነገር ሊያደርግ ይችላል ብዬ ስለማስብ ነው። ውድ ቤተሰቦቼ እና እኔ በጣም ነው ያደነቅኳት። እንደዚህ አይነት ሰዎችን ያብዛልን ማለት ነው። ዘመድ ለምን የሚያስብሉ ሰዎች ወለድ ቋንቋ ነው የሚባለውን ነገር በተግባር የምታዩባቸው ሰዎች፣ እንደዚህ አይነት ሰዎች ሲያጋጥሙ እውነት በጣም አስገራሚ ነው። እና በጣም ተገርሚ ያለው እንደዚህ አይነት ሰዎችን ያብዛልን። እና እኔ ማለት የምፈልገው ይቺ ሴት ሚዲያ ላይ ቀርባ ብታጋራ ብዬ አስባለሁ። በቃ የሚጠቅመው ሰው እንደዚህ አይነት ሰው ስለሆነ ማለት ነው። እና ውድ ቤተሰቦቼ ከዛ በተጨማሪ የምጨምርላችሁ ነገር ለራሳችሁ ወቁ፣ ራሳችሁን ጠብቁ፣ ራሳችሁን አስቀድሙ የሚለው ነገር በቃ የምን ጊዜም ንግግሬ ነው የሚሆነው። ኮሜንት ላይ እንግዲህ እኔም ሰባት አመት ሰርቼ ሀገር ገብቼ ምንም ነገር አላገኘውም ተመልሼ ስደት መጣሁ ያልሽኝም አለሽ ኮሜንት ላይ ያላችኋላችሁ እንደዚህ ያላችሁ እኔም እንደዛው ነውም ያላችሁ አላችሁ በኮሜንት ማለት ነውና፣ ያለፈው አልፏል። ብዙዎቻችን ነን በቤተሰብ ብቻ ሳይሆን በባል በብዙ ነገር ሁላችንም ጋር ላይ ቁስል ማለት ነው። ግን ያለፈውን ረስተን ወደፊቱን ለማስተካከል ቆራጥ መሆን አለብን ብዬ አምናለሁ። አላህ ያግዘን፣ አላህ ኸይሩ ነገር ይምረጥልን። ጠንካሮች ሁኑ፣ በቃ ጠንካሮች ለራሳችሁ ወቁ። የምሬ ነው ምላችሁ፣ እናት አባት መርዳት ካለባችሁ እናት አባታችሁን በቻላችሁት ጥቅልል አርጋችሁ ሳይሆን አካፍላችሁ በቃ የተወሰነ ነገር እርዱ። ወላጅ ወላጅ ነውና ማለት ነው፣ ግን ለራሳችሁ የሆነ ነገር በቃ ወደ ጎን የምታስቀምጡት ነገር ሊኖር ይገባል። ባይነኝ ማለት ነው። አላህ ይጠብቀን። ከአሁን በፊትም ልባችን ለተሰበረ ደግሞ አላህ ይካሰን የተሻለውን ነገር ይወፍቀን እላችኋለሁ ማለት ነው። ቤተሰቦቼ እንግዲህ እንደዚህ አስተማሪ መሆኑ ደስ የሚሉ ታሪኮች የሚሆኑ ይዤላችሁ የመመጣ ይሆናል ማለት ነው። እኔ ግን በዚች ቤት ገዝታ በጠበቀችው ሴት በጣም ነው የተማረኩት። እውነት ለመናገር በዚህ ዘመን እንደዚህ አይነት ሰው ማግኘት መታደል ነው ብዬ ነው የማስበው። እንግዲህ ፈጣሪ ይጨምርላት። ይህን ነው ዛሬ ይዤላችሁ የመጣሁት፣ የነበረን ቆይታ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ፣ በያላችሁ በሰላም ሁኑልኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ